ሰላም ጤና ስለ እንዴት ናችሁ? ተከታታዮቼ ዛሬ ዘጠኝ ሰዓት አካባቢ በሬዎች መክሰስ ይበላሉ። መክሰሳቸው ያው የሚሰራው በአንድ አይነት ብቻ ነው። ይሄኛውን ልዩ እየሰራ ያለው የስንዴ ገለባና በፍሩሽ ኪሎ ነው፣ በደቃቁ ማለት ነው። ይሄ በሬ እኛ ጋር ከገባ ኦልሞስት ሁለት ወር ተኩል ሆኗል። አሁን ዋጋው 240 ሺ እየተባለ ነው ስለዚህ መክሰስን ይበላሉ። ያኔ ስናስገባው 130 ምናምን አካባቢ ነው የገባው፣ 30 በልቷል ኦልሞስት። በዚህ በሬ ላይ መቶ ሺ ብር በሁለት ወር ተኩል ውስጥ ይገኛል። ስለዚህ መክሰሳቸው እንዲ ይሰራል ማለት ነው። የቁርስ የራቱ እሱ ሌላ መንገድ አለው። እንዲህ በድረቁ ነው ውሃ ሳይበዛበት መሰራት ያለበት። ውሃ ከበዛበት በደንብ አይበሉም። አሁን የእኛው እንዲ ከበላ ጨው አለው ሁሉ ነገር ስላለው በኋላ በራሱ ጊዜ ውሃን ይፈልጋል። ስለዚህ አንዳንድ ሰው ውሃን በጣም ከልክ በላይ ያበዙበትና ልበላ በአፉ ስገባ መኖን ያጠዋል። ስለዚህ ያን ይሰላችና ይተዋል። ውሃ አስፈላጊ ሆኖ ሳለ ግን መጠናለው። እንደዚህ አይነት መረጃ እንዲደርሳችሁ ከፈለጋችሁ ዩቲዩብ ሰብስክራይብ አድርጎልኝ፣ ቲክቶክ ላይም አለው። መልካም ቀን ይሁንላችሁ።